በሰዓቱ መድረስ አለ ፍቅየም እዚህ መጣው እኮ ታዲያ ይችን ከፍት ሰዓት የሆነ ነገር ስለፈልኳት ነው። ሬት እንደዚህ ኖርማል መናፈቅ ሳይሆን የምር በጣም እየደበረኝ ነው ፍቅር ጊዜ እየሰጠን ነው የምር እንዴ ማዘር ከመጡ ይኸው አንድ ቀን ወክመውጣት የለ ቤት ውስጥ ቼክ ማረግ የለ አንተ ፍራሽ ላይ እኔ ሶፋ እንደዚህ አልፈልግም በጣም እየደበረ ነው። ማዘርን ሂዱ ማለት አንችልም፣ ግን ደግሞ ማዘር በማይኖር ሰዓት ማዘር የሆነ በቃ አመች ጊዜ፣ እንደውም አንተን ፈልገህ እኔን ለማግኘት በጣም እሺ፣ አይደለም የሚባል አሁን ማዘር ተኝተዋል። ለራሳችን ጊዜ ይፈልጋል። ምንድን ነው ወይ፣ ሲጀመር ደግሞ ማዘር ቢኖር እኛ ፍራሽ ላይ አንድ ላይ መተኛት አንችልም። እንደ ማዘር ምን ችግር አለው? አልጋ ለቀንላቸዋል ኦልሬዲ

ለምድር ሴት ልጅ በግልጽ ስትናገር ደስተኛ አልክም ማለት ነው።

ግልጽኝነትን ያስተማርከኝ እንደዚህ አይነት ጉዳይ በግልጽ እንድናወራው የምትፈልግ ስለዚህ እናቴ ማለት ወይ ወተ ታሪ

እ እ ማን መጣ? የመጡ ግን ከአንተ ጋር አልመጣም ማለት አይመጡም እኮ እኔ እንደዚህ ሁሉም ምንም ነገር ሳይመጣ መቼም ማለት ነው

ባኮረፍሽ ቁጥር እኔ ማኩረፍ አለብኝ እንዴ? አረ አላኮረፍኩም። እና አንድ ቀን ስስቅልኝ፣ አንድ ቀን ፊት ስትነሺኝ፣ ምን አርጌሽ ነው ልጄ እኔን ስታይልኝ? በዛ ላይ ደግሞ ምን አየተኛሽበት ነው ምንድነው የአንተ ሚስት ሁል ጊዜ ባኮረፈሽ በተለይ ማኩራፍ እሷ ስስቅ አብሬ እየሳኩኝ እስከመቼ ድረስ ነው? አረ ዝም ብለህ ነው እናቴ እወጣለሁ። አረ ወግድ አንተ እንደው ወይ አስከብረኝ ወይ ተከበር። እስከመቼ ነው እንደዚህ? ምንም ዝም ብለህ ቆራው ምን አረግኳት እኔ ስመጣ ልነሳ ብላ ብድግ ምን ምን ብላ ነው እኔ እኮ የባሏ እናት እንጂ ጠላቷ አይደለም። ምን አረግኳት? ዳራ ደሞ ወድጃት ነበር ደግሞ እንዳልዞርባት ዞርባት እንደራስ መታት ዞርበ ይበላት።